ናስጥል እንደምን ውላችኋል ተመልካቾች። አሁን ደግሞ ለሰዓቱ የመረጥናቸውን የቢዝነስ ዜናዎች ወደ እናንተ እናደርሳለን። ሰለሞን ኃይለ ኢየሱስ ነኝ። በኢትዮጵያ ከሚገኙ ወደ አንድ ሚሊዮን የሚጠጉ የንግድ ስያሜዎች በንግድ ምልክትነት የተመዘገቡበት በቁጥር በጣም አነስተኛ መሆናቸውን የኢትዮጵያ አእምሯዊ ንብረት ጽሕፈት ቤት ገለጸ። አገልግሎት ላይ ያለን የንግድ ምልክት ማስመዝገብ በተሰማራበት የስራ መስክ የበለጠ ተጠቃሚ ያደርጋል ብሏል ጽሕፈት ቤቱ ጌታቸው ባልቻ። በዓለም ላይ የሚገኙ ታላላቅ ኩባንያዎች የሚጠቀሟቸው የንግድ ምልክቶች ለስኬታማነታቸው ትልቅ ድርሻ አለው። ይህ የንግድ ምልክታቸውም ከምርትና አገልግሎታቸው በተጨማሪ በቢሊዮን ዶላር የሚገመት ዋጋ አለው። በኢትዮጵያም በምርትና አገልግሎት ላይ የተሰማሩ ድርጅቶች የተለያዩ የንግድ ምልክቶችን ቢጠቀሙም እነዚህ የንግድ ምልክቶች አብዛኞቹ የተመዘገቡ አለመሆኑን የአእምሯዊ ንብረት ጽሕፈት ቤት ይገልጻል። ነጋዴዎቻችን ድርጅቶቻችን፣ የንግድ ስራ ድርጅቶቻችን የንግድ ድርጅት ስም ባወጡበት በዛው ነው የሚቀሩት የንግድ ስም ይመስላቸዋል። የንግድ ምልክትም አድርገው ይቆጥሩታል። ያንን ስም የንግድ ስም የንግድ ስም አድርጎ መጠቀም ይቻላል። የንግድ ምልክትም አድርጎ መጠቀም ይችላል። ባለመመዝገቡ ግን የንግድ ምልክት አይደለም። ብዙዎች የሚሳሳቱት እዚህ ላይ ነው። ስለዚህ የያዙትን የንግድ ምልክት የሚጠቀሙትን የንግድ ምልክት ጽሕፈት ቤታችን መጥተው ሊያስመዘግቡ ይገባቸዋል። ምዝገባ በፈቃደኝነት ላይ የተመሰረተ ነው። ይህ ቢሆንም እስካልተመዘገበ ድረስ ግን ሕጋዊ ጥበቃ የማግኘት ሊያገኝ አይችልም ማለት ነው። የአንዱን ድርጅት የንግድ ምልክት አስመስሎ የመጠቀም ተግባር በስፋት እንደሚታይም ዋና ዳይሬክተሩ ተናግረዋል። እዚህ ስሙን የወስዱና ሁሉን ነገር አስመስለው በጥራት ደረጃው ግን የዛኛውን ደረጃ ያልደረሰ ምርት ገበያ ላይ ያወጣሉ። ይሄ አንደኛው አስመስሎ የመጠቀም ሁኔታ ተስተውሏል። ሁለተኛው ደግሞ ሕጋዊ የሚመስል አካሄድን ተላብሶ ሌሎች ግን በቀድሞው በስራ ላይ በመግባት በአመታት የገነቡትን መልካም ዝና እና ተቀባይነት ለመቦጥቦጥ የሚገቡ በት ሁኔታ እንዳለ ተመልክተናል። የንግድ ምልክትን ማስመዝገብ ባለማስመዝገብ ሊደርስ የሚችልን ችግር ሊያስቀረር እንደሚችል የአእምራዊ ንብረት ጽህፈት ቤት ዋና ዳይሬክተር ዶክተር ማንደፍሮ እሸቴ ይገልጻሉ። ባለመመዝገቡ ምክንያት የሱን ምልክት አስመስለው ሌሎች ምርቶቻቸውንና አገልግሎታቸውን አስመስለው ሲያወጡበት፣ ሲጠቀሙበት ወደ ክስ ሲገባ ከጽህፈት ቤታችን የተሰጠውን ሰርተፍኬት ማቅረብ ብቻ ባለቤትነቱ ማረጋገጥ ያስችለዋል። ያልተመዘገበ ሲሆን ግን የደረሰበት ኪሳራ መኖር አለመኖሩ ተጣርቶ፣ ተመሳሳይ ነው፣ ተመሳሳይ አይደለም የሚለው ነገር ተጣርቶ፣ ጉዳት የሚባል ነገር መኖሩ፣ ይሄ ሁሉ ተጣርቶ ነው። ስለዚህ መመዝገብ ጥበቃ የማግኘት እድሉን ከፍተኛ ያደርገዋል። እንደገና ደግሞ ተግዳሮት ሲገጥመው እሱን የማስረዳት እና ተግዳሮቱን የመቀልበስ ጉልበቱ ከፍተኛ ይሆናል። ያልተመዘገበ ሲሆን ግን ውስብስብ ያደርገዋል። በኢትዮጵያ አንድ የተመዘገበ የንግድ ምልክት ለሰባት ዓመት ያህል የሚያገለግል ሲሆን በየጊዜው በማሳደስም በባለቤትነት መጠቀም ይቻላል። ዛሬ በሁሉም ንግድ ባንኮች አንድ አሜሪካን ዶላር በ22 ብር ከ44 ሳንቲም የተገዛ፣ በ22 ብር ከ89 ሳንቲም የተሸጠ ነው የሚገኘው ብሔራዊ ባንኩ አንዱን ግራም ባለ 24 ካራት ወርቅ ደግሞ 892 ብር ከ51 ሳንቲም ከሀገር ውስጥ ወርቅ አቅራቢዎች በመግዛት ላይ ይገኛል። ለሰዓቱ ያዝናቸው የቢዝነስ ዜናዎች እነኝ ናቸው። ተመልካቾች፣ ሰለሞን ኃይለ ኢየሱስ ነኝ። በሰላም አሉ።